ጉድ ያሳያችሁ። ሴትዬ ለሳምንት ተሳፍራላችሁ። አንድ ኢትዮጵያዊና አንድ ኡጋንዳዊ መሳጠሩና ሰራተኞች ናቸው። እንዳለ ክፍሏ ውስጥ ያለውን ወርቅ እንዳለ፣ ልብሷን እንዳለ ሰብስበው ህልም አሉ ማለት ነው። ሶስት ሰራተኞች ደሟለን ኢትዮጵያ ቤት ውስጥ የሆነ ነገር አሲር ሰጡን፣ ታውቃላችሁ። እኛ ደግሞ መስኪኖች ጠጡ ብለውን ጠጣን። ሶስት ቀን ነው የተኛ ነው እኛ ራሱ። ዛሬ ምንድን ነው ቀኑ ሀሙስ ላ ዛሬ ሮብ ነው አደለም። እኛ የተኘ ነው ሰኞ ለት ነው ሰኞ ለት ሰጡን። ዛሬ ነው እራሳችንን ያገኘ ነው እዚህ ማለት ነው። እና እንዳለ ወርቁን ምኑን ያለወሰዱ ነገር የለም ብርሉ አላሉ። የምትመጣው ነገ ነው ማዳም። ለፖሊስ ተጠራ ምን አለ ብቻ ብዙ ነገር ነበር እና አንዳንዴ ሰው ማመን ግራ ነው የሚገባው። ብቻ በጣም ብዙ ጊዜ ሴትዮ በር ቆልፊ ቆልፊ ትለኛለች ማለት ነው። እነዚህ ልጆች አሉ። ጤና ይስጥልን ውድና የተከበራችሁ ያዝቲ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዱበይ፣ ሳውዲ ያላችሁ የመዳም ቀመሞች አረብ ሀገር ያላችሁ አዳምጡት፣ ይጠቅማችኋል ትማሩበት አላችሁ ጠቃሚ ቪዲዮን እስከ መጨረሻው አዳምጡት። ከዛ እኔም ሀሳቤን እሰጣለሁ መጨረሻ ላይ ከሱ ጋ ነው እንጂ ሜዳ ሰው ሙሉ ጋ ነው ተኙ፣ ከሱ ጋር ኦልረዲ ተኝታቸል አይደለ አራት ቀን ተኝታችኋል ተኝታችኋል ሚንስ ያው በሌላ ቋንቋ ተኝታችኋል አይደለ ቆይ ማሪ አስረዳሽ ተኝታችኋል አራት ቀን ያው አንድ አልጋ ላይ ተኝታችኋል እንቅልፍ ወስዷችኋል ምናምን ጥሩ እንቅልፍ ተኝታችኋል ኦልሬዲ አራት ቀን ማሻላ ነው በቂ ነው አሁን ምኑ ነው ያልወጣልሽ ይሄ ልጅ እስኪ ከሱ ምንድን ነው የምትፈልጊው እኔ የሚፈልገው ቢሬና ቢሬ ስል ስልክና ብር። ከዛ ሳሚ እንደ ፎሰተ እንዲያወራ ለምን ፎሰተ ብሬን ሲጠይቅ ለምን ፎሰተ እኔን ብሬን ጠየኩት እንጂ እሱን ህይወቱን አምጣ አላልኩም። ለምን ፎሰተ ይሄን ነገር ለሳሚ ነግረሻዋል። ሳሚ አንደኛ ታሚ ፈልጓል። አንተ ጋር ያለውን ቪዲዮ ወደ ህግ ይሄ ጉዳይ እንደሄደ ስለሆነ ሆነ ቪዲዮ ያስፈልጋል። ለምንድነው ማለት ፎቶ ኦሬዲ እኔ ብሬን መልስና ከዛች ጋኖር እኔ ከሌላ ሴት ጋኖር ከኔ ጋር መኖር አልፈልግም ብዬ ስላልኩ ብቻ ፎቶሽ እራቁት ስላለኝ ፋይልሽ ሁሉ እኔ ጋር ስላለኝ መፎሰት ይችላለው አልፎስትም ብለሽ አስበሽ ነበረ ወይ? ይበቃኛል ፎቶ፣ ራሳሽ ነው የተነሳሽው? እሱ መቶ ነው ያነሳሽ። ምንም እኔ ማውቀው ጉዳይ የለም። ምንም ከሱ ጋር ሆኜ ነው ያነሳው። እኔ ሳላይ አንድ ላይ ሆናችሁ ማለት ያኔ የፍቅር ታይም እያሳለፋችሁ ካሜራ እያቀረሰች ነው አንድ ላይ ሆቴል ሆኖ ነበረ። ከዛ እራሱ ነው የቀረጸው። እኔ ምንም ያረኩት እኔ የራሱ ቀርሽ ራሴ ብልክ እንደው የራሱ ጉዳይ ብዬ መተው ይችላለሁ። እኔ አላረኩም። ዞሮ ዞሮ በፈቃድሽ ነው መቼም። አንቺ ማለት ያኔ ቁጭ ብለሽ ከታች ማለት እሱ እየቀረጸሽ ነበር አለ ወይስ አይደለም? አይደለም። አንድ ነገር ላስረዳክ ወንድሜ፣ እኔ ማለት ነው ሻውር ገባው ቅድሚያ እሱ ገብቶ ነበረ። ከዛ እኔም ተከትዬ ናይ ብሎኝ ገባው። ሻውር ገብተን ጨርስን። ከኔ ቅድሚያ ነው የወጣው እሱ ማለት ነው። ፎጣ አንድ ነበረ። ያ ፎጣ ይዞ ወጣና ጨረሰ ለራሱ። ከዛ ወንበሩ ላይ አስቀመጠ። ከዛ ፎጣውን ሲጠኝ ስል ታኛ እሱ ኦረዲ ታኝቷል። ከዛ ፎጣውን ሲጠኝ ውዴ ብዬ ሲጠይቀው ውዴ ናኛ ውሰጅ እኔ ታኝቻለው ብሎኝ በቃ እንግዳን ስለሆነ አዲስን ስለሆነ እኔ አላስቸግረውም ብዬ እራሴ ስወጣ ወጥቼ ፎጣው ለመውሰድ ስመጣ ቀጥታ እንደዚህ ስልክ ይዞ ማለት ነው፣ ከሽንት ቤት ጀምሮ እንደዚህ እኔ ስወዝ፣ እኔ አላየሁም በጭራሽ ማለት ነው። ምንም አውቀው ነገር የለን። አሁን እሺ ተረጋጊ፣ ራስ እየተወሰደብሽ ነገር አለ ያየሽው ማለት ነገር አለ ራሴ አይቻለሁ። እሺ እየታለ አንቺ ማለት ስክሪንሻት አደረግሽ አሪግ ያለው የት ነው ያለሽው አንቺ? እኔ ያለውት አሁን ቀጠሮ እሱ ጋር መጥቼ አጅማ ነው ያለውት። ጊዜ እሱ አልመጣም የተቦሰተው በራስሽ ቤድ ነው እንጂ እሱ እራሱ አይደለም የቦሰተው። በራስሽ ስም ነው የፎሰተው በራስሽ ስልክ ማለት ነው። ማለት በራስሽ ስልክ በራስሽ አካውንት ስልክ እሱ እዚህ ሲገባ ማለት ነው ስልኩን ጥሎ ነው የመጣው። ከዛ የራሴ ስልክ ስልክ የለም ሲል ሁሉ ነገር ከፋፍቼ በራሴ ስም ነው የሰጠው። በዚህ ተጠቀምና ሌላ ስልክ ስትገዛ ስልኬን መውሰድ ፈልጋለሁ ብዬ ማለት ነው። ከዛ እዛው ለካ በራሴ ስልክ ቀርጾ በራሴ ስልክ ነው እኔ የሚኮስተው። ይህ ሁሉም እኔ ራሱስለለመመርመር ስላለ ስማም እግዚአብሔር ነው። ከሱ ጋር አልተኛችሁ ሜዛለ ሱ ጋር ነው እየተገናኘተገናኛችሁ ኦኬ። ሰባት አመት ነው ምንም ነገር፣ በባዶ ነው በባዶ ነው። አሞኝ ራሱ ራስን ቼካፕ ማሪግ ያለው ምንም ነገር እየታየ የለም፣ ደህና ነኝ። የወራ አበባሽ መጣ? ወራ አበባ ሲመጣ እንደ በፊቱ አይደለም ውዴ። ምን ሆነ? በፊት ጽድት ያለ የወራ አበባ ነበረ። የቁርጠት ምናምንም የለኝም፣ ማጸን መወጋት የለኝ። አሁን ጀመረች። አሁን ይወጋኛል ማጸን። አንደኛ የሚወርድን ስንት ጊዜ ሆናቸው አሁን? ከተለያየ ከሱ ጋር ከተለያየ፣ ከመስከረም በኋላ ነው። እየተሳደበ ነው። ስንት ወር አሁን ስንት ወር ይሆናል? ከመስከረም በኋላ እ እንጃ እኔ እኮ ከመስከረም በኋላ ወር ያንስ፣ ሶስት ወር አራት ወር ምናምን። እዚህ ጋ ብለሽ አውሪያቸው። እሺ አውሪያቸው፣ ነው እሄዳለሁ። ከታሜ ጋ ውጭ ማውራት ያለብን ጉዳይ ስላለ። እሺ ከታሜ ነገር ምንድን ነው የምትፈልጊው? ከታሜ እኔ እዚህ ጋ በይ እና ስልክሽ ውጪ መጣው

ከዛ በኋላ አንተ ለክፉ ቀን ብለህ ቪዲዮ ቀረጽካት። ከዛ ብሩን የበላውን ደላላ የበላውን ደላላ እየከሰሳችሁ በህግ የተያዘ ጉዳይ አብርሃም፣ እንደው ወንድ ልጅ ጠንካራ ሆነ። በህግ ድረስ ከ

ወይም ደግሞ ብር ስሰጣት ሙሉ ብር የራሴ ብር እንደሆነ ፍቅረኛሞች እንዳላደደን የሚመሰክሩ ሰዎች አሉኝ እያልኩ ለምንድን ነው እኔ ድምፅ የማይሰማው? ባለፈው ጠይቄ ይሄ ምስክር የለኝም አላልክም? እንደ ጭራሹ እዚህ ደረጃ ደርሳችኋል እ ባለፈው ሰው አንተ ምንም አይነት ምስክር የለኝም ከጓደኛ ነው ከወንድምህ በስተቀር አላልክም? እንደ መታከል የአክስት ልጆች ስለሆኑ የአክስት ልጆች ስለሆኑ ሁለቱ በቤተሰባቸው መካከል እንዳልገባብኝ ነው እኔ፣ ግን እሷን አስጠንቅቄ ምንም ችግር የለም ወይ ለምስክር እናቅርብ፣ ይችላል አቅርበኝ ችግር የለም ብላኛለች። አይ በሳቱ ምንም ነገር እንግዲህ ከዚህ ቪዲዮ ምን ትማራላችሁ ማለት ነው? አንደኛ ከመጀመሪያው ቪዲዮ ላይ ሲሄድላችሁ፣ ሶስት አራቱ ናችሁ የምትሰሩ ሰዎች በጣም ተጠንቀቁ። አሁን እነዚህ ሁለቱን አበሾች ጉድ አድርጋቸው ሄዳለች ማለት ነው። እችኛይቱ ሌባዋ ማለት ነው። በጣም በሚያሳዝን ሁኔታ እንዳያችሁት፣ መዳኒ እንግዲህ ሶስት ቀን የተኛኑ አሲር ሰጡን። አሲሪን ስንጠጣ ሶስት ቀን ሙሉ ራሳችንንና ቅምተኛን፣ እነሱ ወርቁ ምኑን ዘራርፈው ሄዱ። አያችሁ ሌላ ዜጋዎች ማለት ነው። እንደዚህ ያደረጓቸውና ሁላችሁም ጥንቃቄ አድርጉ። በተለይ ዱባይ ሳውዲ ያላችሁ ሁለት ሶስቱ ናችሁ የምትሰሩ መዳን ቤት ያላችሁ ራሳችሁን ጠብቁ። ከዚህ መማር አለባችሁ እያንዳንዳችሁ ማለት ነው። እግዚአብሔር ይጠብቃችሁ።